ደሙን እያዘራ የአምሳ አንድ ተሳፋሪዎችን ህይወት የታደገው ጀግና እጁን በጥይት ተመትቶ ንጹህ ደሙን እያዘራ የ51 ተሳፋሪዎችን ህይወት የታደገው ጀግና ጀግናው ሾፌር አየለ እውነቱ በሙያው የተመሰገነና የተከበረ የህዝብ ማመላለሻ ሀገር አቋራጭ አውቶቡስ አሽከርካሪ ነው። መጋቢት ሶስት ቀን 2017 ዓ ምት ምድቡ ወደ ሆነው ወልዲያ ከተማ እንደ ወትሮ ሁለት ሁሉ 51 ተጓዦችን አሳፍሮ ከሌሊቱ አስር ተኩል ሰዓት አዲስ አበባ ላምበረት ተነስቶ በጭፍራ በኩል ወደ ወልዲያ ጉዞ ጀመረ። ይሁን እንጂ ከረፋዱ አራት ሰዓት አካባቢ አፋር ገዋኔ አካባቢ እንደ እንዳደረሱ አምነውት የተሳፈሩት ወገኖችን እንደያዘ ሀገር አማን ብለው ወደፊት እየከነፈ ባለበት ወቅት ማንነታቸው ያልታወቁ የታጠቁ ኃይሎች ጀግናው ሽፍቶች ጀግናው ሹፌር አየለ እውነቱ ላይ አነጣጥሮ የጥይት ሩምታ ያወርዱበት ጀመሩ። በዚህ የጥይት ሩምታ ቀኝ እጁ ላይ ከባድና ግራ እጁ ላይ ቀላል ጉዳት ቢደርስበትም ህመሙን ዋጥ አድርጎ ንጹህ ደሙን እያዘራ በእግዚአብሔር ድንቅ ስራ የሁለት ልጆቹና መላው ቤተሰብ አምላክ ጥበቃ የሚያሽከረክረውን አውቶቡስ በብስለት ተቆጣጥሮ እንዳይወድቅ አድርጓል። በዚህም አውቶቡስ ውስጥ የሚጓዙ 51 ተሳፋሪዎችን ህይወት አድርገዋል። ረዳቱ ተስፋይም የሚፈሰውን ደም በጨርቅ አስሮ በአካባቢው ወደሚገኘው ህክምና ቦታ እንዲደርስ አድርጓል። ሹፌር አያለ ወደ አዲስ አበባ መጥቶ ህክምና በመከታተል ላይ ይገኛል። ክብር በሞትና በህይወት መካከል በስንት ፈተና እያለፉ ህዝብንና አገርን ለሚያገለግሉ ክብር ጥቃታቸው፣ ጉዳታቸው፣ ሞታቸው፣ ሌታቸው ብዘነጋም እነሱ በየመንገዱ እየወደቁ እየሞቱ አካላቸውን እያጡ ነፍሳቸውን አደጋ ላይ ጥሎ ለሙያቸው ለታመኑ ጀግና የአገራችን አሽከርካሪዎች እጅግ አስገራሚና ድንቅ ጀብደኛ ኢትዮጵያዊ ነው። ይህ የአመቱ አይደለም የምንጊዜም ምርጥ ሹፌር በመባል መሸለም እንዳለበት ጨምርም ነው። በጣም በፊልም ደረጃ ነው። ሰው እንደዚህ አይነት ሹፌር የሚያውቀው በጣም በሚገርም ሁኔታ ያን ሁሉ ዋጋ ከፍሎ የታደገው ጀግና ኢትዮጵያዊ ኩራት፣ ለኢትዮጵያም አርማ እንደሆነ ጨምረም ነው። እስካሁን አብሬያቸው ቆየሁት። ሚኪ ነኝ። ኬሚኪ ታቦር ኢንፎ ለዚህ ቁም ነቅረዘል ቻናል አዲስ የሆናቸው ሰብስክራይብ በማድረግ ቤተሰብ ሆኑ። ይህንን ቪዲዮ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። ሰላም ቆዩልኝ።